የፓስፖርት አገልግሎት ምን ማለት ነው? ከዚህ በፊት ከነበረው አገልግሎት በምን ይለያል? ምን ያክል ዓመታትስ ይቆያል? የሚለውንና ተያያዥ ጉዳዮችን እናነሳ ዘንድ የኢሚግሬሽንና ዜግነት አገልግሎት ዋና ዲሬክተር ሰላማዊት ዳዊት እዚህ ስቱዲዮችን ናቸው። መጠነኛ ቆይታ እናደርጋለን። ሰላም፣ ለጊዜው ታብዝቼ ነው የማመሰግነው። በጣም አመሰግናለሁ። ይሄ እንግዲህ አዲሱ ን ያስኩት ፓስፖርት ነው ሰው እጅ ላይ ማለት የድንቅነሽ አለ የዋሊያ አይቤክስ ምልክት አለ የኛ የኛ የተባሉ ዋና ዋና ምልክቶችን የያዘ ነው ና በቅድሚያው የእኛ ስለሆነ አድናቆቴን ብገልጽ ክፋት የለውም። በጣም አመሰግናለሁ። አገልግሎቱን ከማዘመን ኢትዮጵያን ከማስተዋወቅ አንጻር ሀሳቡ እንዴት መጣ ከሚለው እስኪ እንጀምር። ምን ፋይዳ አለው እንግዲህ በመጀመሪያ መንግስት የሴኩሪቲ ፕሪንቲንግ ወደ ሀገር ውስጥ ለማስገባት ካለው ፍላጎት መነሻ ኢንቨስትመንቱን ከውጭ ወደ ውስጥ የማስገባት በኢንቨስትመንት ሆልዲንግ በኩል የተሰራ ስራ ነበረ። እነዚህ ካምፓኒዎችን የመፈለግ እነዚህን ድርጅቶች የመፈለግ በሀገር ውስጥ ከኛ ጋር በጋራ የሚሰሩትን የማድረግና እንደዚሁም ደግሞ ነው በሼር ደግሞ የመስራት የተለመደው እየከፈልን የራሳችንን ሀርድ ከረንስ እያወጣን ከውጭ መግዛት ነው የተለመደው ስለዚህ ያንን ግን በዛ በመሄዳችን ግን እያየን ያለነው ችግር ሁሉ ሲደርስብን ቆይቷል ማለት ነው። የቡክሌቶች መጥፋት፣ መዘግየት፣ እጥረት መከሰት፣ የመሳሰሉት የሀርድ ከረንሲ እጥረት የመሳሰሉት ሲከሰቱ የቆዩ ችግሮች ናቸው። እነዚህን ሁሉ መቅረፍ የሚያስችለኝ በዚህ መንገድ ቢሄድ ነው ብሎ መንግስት መወሰኑ አንዱ ትልቁ ዲሲሽን ይመስለኛል። በእኛ በኩል ደግሞ እንደ ተቋም መዘጋጀት ያለበትን ቀድሞ በማዘጋጀት ይሄን ማዘጋጀታችን አንዱ አንዳንድ ጊዜ ስትራቴጂካሊ አንድ ምትሰራው ስራ በጣም በርካታ ችግሮችን ባንዴ ይመልስልሃል። የዚህ ኤሌክትሮኒክ ፓስፖርት ልዩነቱ ሲስተሙም አብሮ የዘመነ ሲስተም መሆኑ ነው። እዚህ ፓስፖርት ውስጥ እንግዲህ ችፕስ አለ። ይሄ ችፕስ የሰዎችን የባዮሜትሪክና የሌሎችንም ተያያዥ መረጃዎች ባዮግራፊክ መረጃዎችንም ጨምሮ ሰንዶ በደንብ የሚይዝ ነው። ከዚህ ቀደም ያለን ፓስፖርት አያያዙ በዚህ ልክ ባለመሆኑ ምክንያት በየቦታው ኮፒ የመደረግ ችግር ይገጥም ነበር። የተሳሳቱ ሰዎች ፎርጀር እያሰሩ የተሳሳተ ማንነት ማለት ነው። ምን ማለት ነው? እኔን ያልሆነ ሰው እኔን እንደሆነ ሆኖ ፓስፖርት ያወጣል ማለት ነው። በጣም ብዙ እንደዚህ አይነት የሚያጋጥመን ሁለት አንድ ሰው ነው ብለን የምናስበው ሶስት አራት ቦታ የምናገኘው የመሳሰሉ ችግሮች ይገጥሙን ነበር። ያንን ከደህንነትም አኳያ የሚያስቀርልን መሆኑና በየሀገሩም ዜጎቻችን በሚሄዱበት ጊዜ ለአጠቃቀም በጣም አመቺ ነው። ቺፕስ ውስጥ ሁሉም ኢንፎርሜሽን ተይዞ ስለሆነ በዓለም አቀፍ ደረጃ ደግሞ ይሄን ተከትሎ ጋጀቶቹ በዛ መልኩ የዘመኑ ስለሆነ በምንሄድበት በየኤርፖርቱ በየትም ቦታ ይሄን ስንጠቀም ኢዚሊ የመስተናገድ እድል ይገጥመናል። እንደው ገጥሞ እንደሆን አላውቅም። የበፊቱ ፓስፖርት በጣም ይተሻሹታል፣ በጣም ይቸገራሉ። እስቲ ሰልፍ ያዙ ይባላል፣ ቁሙ ጠብቁ ይባላል እና በጣም ብዙ ዜጎቻችን በዚህ ይቸገራሉ እና ያንን ሁሉ የሚያስቀር ነው። ከዛም ባሻገር በጣም በርካታ የሴኪሪቲ ፊቸሮች ገብተውበታል። ለምሳሌ ምን ምን ማለት ይቻላል? ለምሳሌ ምናልባት በዩቪዚ በጣም ላይት ስላለ ላይት ታይ ይችላል ይችላል እንጂ በውስጡ ኢትዮጵያን የሚመስሉ የኢትዮጵያን ማንነት የሚገልጹ በደንብ በሴኩሪቲ ማቴሪያሎች ልናያቸው የምንችላቸው ለምሳሌ የኢትዮጵያ ቡና ጀበና ሲኒ የመሳሰሉ ነገሮች እንዲገቡ አድርገናል። በውስጡ በየፔጁ ማለትም የአክሱም ሀውልት ነው። ይሄ እንግዲህ በውስጥ ያለውን ነው ምነግረ ከዛ ባሻገር ደግሞ የኤሌክትሮኒክ ፓስፖርት የሴኩሪቲ ፊቸሮች በዓለም አቀፍ ደረጃ በአይካው ስታንዳርድ የተወሰነ ቁጥር የሚገለጽና አይነቱን በዛ ሌቭል የሆነ መሰነድ ያለበት ስታንዳርድ አለው። በዛ መሰረት የተሰራ ለምሳሌ። ሰላም ምናልባት ከተገናኘን አይቀር አሁን ያለን ፓስፖርት ምንድን ነው የሚሆነው? ማለት እጣ ፈንታው ምን ይሆናል? ለምሳሌ እሱ በጣም ጥሩ ጥያቄ ነው። አሁን ያለን እንግዲህ ይሄ ሁሌም አገራት በአለም አቀፍ ያሉ ሀገራት ሁሌም ፓስፖርታቸውን እየቀየሩ ወደ ዘመነው እየሄዱ ይሄዳሉ። አይካዎ ይሄን በተመለከተ ስታንዳርድ አስቀምጧል። ሰው በቸገር የለበትም። አሁን ለምሳሌ የድሮ ፓስፖርት ቢኖረኝ ኤክስፓየርድ እስከሚያደርግ ድረስ የመጠቀም እድል አለኝ። መገልገል ይቻላል። ስለዚህ ኤክስፓየር ዴቱ በሚቀርብበት ጊዜ ግን አፕላይ ሲያደረግ አዲሱ ፓስፖርት የማግኘት እድሌ እንዳለ ነው ማለት ነው። ስለዚህ እስከ ተወሰነ አመት ሁለቱም እያገለገለ ይቆያል። ምናልባት እንደው በቅርብ ጊዜ ላናስታውሰው እንችላለን እንጂ ብሉ የሚባል ፓስፖርት ነበረን። ብሉ ከለር፣ በእጅ በማኑዋል የሚጻፍ ወደ ማሽን ሪደብል፣ አሁን ወዳለን ስንመጣ ከዛ ወደዚህ ሽፍት የምናደረግበት የትራንዚሽን ፔሪድ ነበረን። ባንድ ያልቆመም ማለት ነው። ስለዚህ ሰው በእጁ ያለውን ፓስፖርት የመጠቀም መብት አለው። ግሩም ነው። ይሄን ማብራሪያ መስጠት ስለነበረበት ነው። ምናልባት ዱሬሽኑን ወይ ደግሞ የአገልግሎት ጊዜውን ከዚህ በፊት የነበረው አምስት ዓመት ይመስለኛል። ይሄ ለስንት ዓመት ያገለግላል? ይሄ ከሀያ አምስት ዓመት በላይ ለሆኑ ወይም ከአምስት አመት እድሜ በላይ ለሆኑ ዜጎቻችን የአስር አመት ነው የምንሰጠው። አስር አመት ዋስትና አለው። አስር አመት ዋስትና አለው። እንደምታየው ቆዳው በጣም ጠንካራ ነው፣ ቶሎ አይላጥም። ስለዚህ አስር አመት የመቆየት እድሜም ስላለው እኛም ደግሞ ሰው በየጊዜው እየመጣ ከሚለፋ ብዙ ውጭ ከሚያወጣ ይህንን እድል የፈጠርንበት ሁኔታ ጥሩ ነው። እንግዲህ የእኛ ምልክት የሚባሉ ነዋሊያ አይቤክስ የአክሱም ሀውልት የሉሲዮ የድንቅነሽም አሻራዎቻችን ያረፈበት እነኚህ ፓስፖርት ሰው ሲጠቀም ምናልባት ከሀገር ውስጥ ከመመረቱ ጋር እንደው የአገልግሎት ክፍያው ቅናሽ ይኖረው ይሆን? እሱን ጥያቄ ያው እኔንም ስለሚመለከት ማንሳት ነው። እንግዲህ ይሄ ጥያቄ በፊትም በተለይ ዋጋ ከጨመረን በኋላ በተደጋጋሚ ሲጠየቅ ቆይቷል። የህዝብ ቅሬታ መነሻ ለመናገር እኛ የአገራችንን የማህበረሰባችንን የመክፈል አቅም ታሳቢ አድርገን በጣም ዝቅተኛው ምናልባት መጠየቅ ይቻላል። በዓለም ካለ የኤሌክትሮኒክ ፓስፖርት እዚህ ደረጃ የደረሰ ዋጋውን ብትጠይቅ የእኛ በጣም ዝቅተኛው ነው። ስለዚህ ኦልሬዲ ዝቅተኛ ዋጋ ስለሆነ እየሰጠን ያለ ነው። በሀገር ውስጥ የሚመረትም ቢሆን በብር መክፈል የሚኖርብን ስለሆነ ብዙ ወጪዎች ያሉበት ስለሆነ ዋጋው ላይ ምንም የሚቀንስም የሚጨምርም ነገር የለም። አንዳንዶቹ እንደውም ኤሌክትሮኒክ ፓስፖርት ብለው ገንዘብ ሊጨምሩብን የሚል አይነት እሳቤም እያየው ስለሆነ የሚጨምር ገንዘብ ከነበረው የበፊቱ አገልግሎት ፓስፖርት አሰጣጥ ገንዘብ ጋር ተመሳሳይ ነው ነው። አዎ፣ ምንም የምንጨምረው የክፍያ ሁኔታ ጭማሪ የለም። ጥሩ። ፕሬዚዳንቱ እንግዲህ ታያዝ ቀስላሴ በመድረኩ ላይ የአገልግሎት ጊዜን ከማሳጠር አንጻር በቃ እንግልት መፈጠር የለበትም ሲሉ ነበረ እና ተደራሽነቱ አገልግሎቱ ኤሌክትሮኒክስ ፓስፖርት ሲባል እንዴት ነው? በተለያየ ክልሎች የሚገኙ ዜጎች ይህን ፓስፖርት ማግኘት የሚችሉት ልክ ነው። አሁን ባለፈው በፊቱ የምንጠቀመው የማሽን ሪደብል ፓስፖርት ነው የሚባለው፣ ከ20 ዓመት በፊት የነበረ ቴክኖሎጂ ነው። ስለዚህ አሁን ላይ እናስፋው ስንል ጋጀቶቹ በገበያ ላይ የሉም። በጣም አዳጋች ሆኖብን የቆየ እና ችግርም የሆነብን እንደ ተገልጋዩ ፍላጎትና መጠን ማስፋትና አገልግሎት መስጠት ያቃተን አንዱ በዛ ምክንያት ነው። ይሄ የሚፈታው ይሄንን ነው ሲስተሙ ወይም ደግሞ አሁን ዓለም የደረሰበት ሌቭል ላይ ያለ የመጨረሻው ቴክኖሎጂ ነው ይሄ። ስለዚህ ኦልሬዲ ገበያ ላይ ያለ ጋዜቶቹን በቀላሉ የምናገኝ ስለሆነ አሁን ኦልሬዲ አስር በየክልሉ አስር ቦታዎች ተጨማሪ አዘጋጅተን ጨርሰናል። እነዚህን ጋዜቶች ማከፋፈል፣ ሰዎችን መመደብ ስራዎች ናቸው የሚቀሩን። አዲስ አበባ ላይ አራት ተጨማሪ እየከፈትን ነው። ስለዚህ በዚህ መልኩ ተገልጋይ አንደኛ ብዙ ጊዜ እንዳይጠብቅ ክቡር ፕሬዚደንት ፕሬዚደንቱ እንዳነሱት ረዥም ጊዜ እንዳይጠብቅ ያደርጋል። ይሄ በተለያየ ቦታ መክፈታችን፣ በተለያየ ቦታ ሰዎች ማስተናገዳችን የምንሰጠውን የቀጠሮ ቀን ያሳጥረዋል ማለት ነው። አንድ እሱ ነው። ሁለተኛ ሰዎች ባሉበት እንዲስተናገዱ ወደ አዲስ አበባ እንዳይጓጓዙ፣ ወደ የተለያየ ቦታ እንዳይጓጓዙ። በጣም ኢትዮጵያ እንግዲህ በጣም ሰፊ ሀገር አይደል ያለው ከአንድ ጫፍ ወደ አንድ ጫፍ እየሄደ ሰው ከሚጠቀምበት አሁን ያሉን ብራንቾች እንኳን አልቻሉት። ስለዚህ ተጨማሪ አድርገን ሰው ባለበት ሆኖ በቀላሉ አክሰስ ማድረግ የሚችልበት ነው ይፈጥራል። ማለት ሰፊ ቆይታ ነው ያደረግነው። ድረገጽ የሚኖራል ተጨማሪ ማብራሪያዎችን ሊያገኙ ቢችሉ የሚችሉበት እድል ይኖራል ብለን እናስባለን። የኢሚግሬሽንና ዜግነት አገልግሎት ዋና ዲሬክተር ሰላማዊት ዳዊት፣ ስለ ጊዜዎት አብዝቼ ነው ማመሰግ ነው። መልካም ምሽት።